የቤት ዋጋ በ12 በመቶ መጨመሩን መንግስት አሳወቀ። ጭማሪው ከፍተኛ መሆኑንና በቤት ኪራይ ላይ ጫና ማሳደሩ ነው ይፋ የተደረገው። በሌላ መረጃ ደግሞ በጥቁር ገበያ የዶላር ምንዛሪ ቅናሽ ማሳየቱን የደረሰን መረጃ ያመለክታል። ከዚህ ቀደም አንድ ዶላር በጥቁር ገበያ ያለው ምንዛሪ 180 ብር ደርሶ እንደነበር ለማወቅ ችለናል። የዕለቱን መረጃችንን የምንጀምረው ከምንዛሪ ነው። በጥቁር ገበያ የዶላር ምንዛሪ ቅናሽ ማሳየቱን የደረሰን መረጃ ያመለክታል። ከዚህ ቀደም አንድ ዶላር በጥቁር ገበያ ያለው ምንዛሪ 180 ብር ደርሶ እንደነበር ለማወቅ ችለናል። በኢትዮጵያ የጥቁር ገበያ የምንዛሪ ምጣኔ ላይ ከሰሞኑ የተስተዋለው ከፍተኛ ግሽበት ዋነኛ መንስኤዎች ገንዘብን ከሀገር የማሸሽ ጥድፊያና በኢትዮጵያ የሚንቀሳቀሱ የእስያ ባለሀብቶች ለዶላር ያላቸው ከፍተኛ ፍላጎት መሆኑን የዘርፉ ባለሙያዎች አሳወቁ። በጥቁር ገበያ እስከ 180 ብር ደርሶ የነበረው የአሜሪካ ዶላር በዛሬው ዕለት በትንሹ በመቀነስ እስከ 174 ብር ድረስ መድረሱን መረጃዎች ያመለክታሉ። ይሁን እንጂ ይህ የምንዛሪ መጠን በመደበኛ ወይም በባንክ ገበያ 1 ዶላር በአማካይ በ153 ብር አካባቢ እየተመነዘረ ካለበት ጋር ትልቅ ልዩነት አለው። ባለሙያዎቹ የጥቁር ገበያው ከፍተኛ መዋዠቅ እንዲከሰት ያደረገው ከሰሞኑ በአፋር ክልል ተከስቷል በተባለው ግጭት ምክንያት ሀብታቸውን ከ ሀገር ለማስወጣት የሚፈልጉ ግለሰቦች ዶላር ለመግዛት የሚያደርጉት መሯሯጥ መሆኑን ተናግረዋል። በሌላ በኩል ኢትዮጵያ ውስጥ የሚንቀሳቀሱ በተለይም ከእስያ የመጡ ባለሀብቶች ለውጭ ምንዛሪ ያላቸው ከፍ ያለ ፍላጎት የገንዘቡን ዋጋ እንዲንር ያደረገው ሌላኛው ዋና ምክንያት መሆኑ ተጠቁመዋል። ከዚህ በተጨማሪ ደግሞ መንግስት አሁን የወርቅ ማዕድንን ከዓለም ገበያ በላይ በሆነ ጭማሪ እየገዛ ነው ያሉት ባለሙያዎቹ በዚህ መሰረት የወርቅ ነጋዴዎች ደግሞ ከመጠን በላይ የሀገር ውስጥ ገንዘብ ወይም ብር እንዲይዙ ማድረጉን ተናግረዋል። የ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር እዮብ ተካሊኝ በቅርቡ በህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ መንግስት ከባድ እርምጃ እንደሚወስድ መግለጻቸው ይታወሳል። መንግስት በርካታ የሐዋላ ገንዘብ አስተላላፊ ድርጅቶች ህጋዊ በሆነ መንገድ እየሰሩ በዘላቂነት በቢዝነስ ዘርፎ እንዲቆዩ ፍላጎት እንዳለው ተናግረዋል። ነገር ግን መንግስት በተደጋጋሚ ወደ ህጋዊ መንገድ እንዲገቡ ጥሪ ያደረገላቸውና ጥሪውን ያልተቀበሉ አንዳንድ የሐዋላ ገንዘብ አስተላላፊዎች መኖራቸው ተጠቁመዋል። ብሔራዊ ባንክ በእነዚህ ህገ ወጥ የኋላ ገንዘብ አስተላላፊ ድርጅቶች ላይ በጥናትና በመናበብ ላይ የተመሰረተ ጠንካራ እርምጃ ለመውሰድ ተዘጋጅቷል ብለዋል። ገንዘብ በእነዚህ ህገ ወጥ ተቋማት በኩል የሚልኩ ዜጎች ከዚህ ድርጊታቸው ሊታቀቡ ይገባል ያሉት ዶክተር ኢዮብ አንዳንድ አስመጪና ላኪ ድርጅቶችም አሁን ላይ የሚወሰደውን እርምጃ አውቀው ሊጠነቀቁና ወደ ህጋዊ አሰራር ሊገቡ እንደሚገባ አሳስበዋል። በሀገር አቀፍ ደረጃ ሰፊ የውጭ ምንዛሬ ሀብት መኖሩን አንስተው ብሔራዊ ባንክ በ በአስተማማኝ ሁኔታ ይህንን የዶላር ሀብት እያቀረበ እንደሚገኝ አመልክተዋል። በሌላው መረጃችን ደግሞ የቤት ዋጋ በ12 በመቶ መጨመሩን መንግስት ማሳወቁን ሰምተናል። ጭማሪው ከፍተኛ መሆኑንና በቤት ኪራይ ላይ ጫና ማሳደሩን ነው ይፋ የተደረገው። በሀገሪቱ የዋጋ ግሽበት ዙሪያ የኢትዮጵያ ስታቲስቲክስ አገልግሎት ያወጣው መረጃዎች እንደሚያሳየው በጥቅምት ወር በ2018 የምግብ ነክ ያልሆኑና የምግብ ነክ ዕቃዎች ዓመታዊ የዋጋ ግሽበት ጭማሪ ማሳየቱ ታውቋል። በተለይም የምግብ ነክ ያልሆኑ እቃዎች የዋጋ ግሽበት መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ወደ 14.2 በመቶ ከፍ ማለት ሆኖ የተገለጸው ይህ ቁጥር ከጥቅምት 2017 ዓ ምት የምግብ ነክ ያልሆነው የዋጋ ግሽበት መጠን 11.6 በመቶ ጋር ሲነጻጸር በእጅጉ ከፍተኛ መሆኑን ለመረዳት ተችለዋል። ይህ ጭማሪ በብዙ የኢኮኖሚ ዘርፎች ላይ ባለ ሁለት አሃዝ የዋጋ ጭማሪ የታየበት ሲሆን ከሁሉም በላይ የትራንስፖርት ጭማሪ በ27 በመቶ ማሻቅሩ ተገልጿል ከተቋሙ ያገኘነው መረጃ እንደሚያመለክተው ሌሎች ዋና ዋና አስተዋጽኦ አድራጊዎች ውስጥ ልዩ ልዩ ዕቃዎችና ልዩ ልዩ አገልግሎቶች 223 በመቶ፣ የአልኮል መጠጦችና ትንባሆ 146 በመቶ፣ የቤት ዕቃዎች 141 በመቶ እንዲሁም መኖሪያ ቤት ውሃ፣ ኤሌክትሪክ ደግሞ 124 በመቶ ጭማሪ አሳይተዋል። አገልግሎቱ ያወጣው መረጃ እንደሚጠቁመው የጥቅም ቶር 2018 ዓ ም አጠቃላይ የዋጋ ግሽበት 117 በመቶ ደርሷል። ይህም መስከረም ወር ተመዝግቦ ከነበረው 13.2 በመቶ ግሽበት አኳያ ቅናሽ ማሳየቱን ለመረዳት ተችሏል። እንደ ተቋሙ ከሆነ በየወሩ የምግብ ነክ እቃዎች 10.2 በመቶ እንዲሁም ምግብ ነክ ያልሆኑ እቃዎች ደግሞ 14.2 በመቶ ሆኖ ተመዝግበዋል። ከወር እስከ ወር ያለው የዋጋ ግሽበት ባለፈው ወር ከነበረበት 3.6 በመቶ ወደ 2.3 በመቶ የወረደ ሲሆን፣ ይህም ካለፈው ዓመት ጋር ሲነጻጸር በቁልፍ ዘርፎች መጠነኛ የዋጋ ለውጦችን ማስከተሉን ነው ለማወቅ ይቻላል። መንግስት በቅርቡ ከቤት ኪራይ ጋር በተያያዘ አስደሳች የሚባል መረጃ ይፋ ማድረጉ ይታወሳል። በዚህም መሰረት መንግስት በቤቶች ኪራይ ዋጋ ላይ የሚያደርገው ማሻሻያ ወይም ጭማሪ እንደማይኖር የከተማና መሰረተ ልማት ሚኒስቴር አስታውቋል። ከወራት በፊት በህዝብ ተወካዮች ምክር ቤት የጸደቀው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መሰረት አንድ ተከራይ ቤቱን ተከራይቶ ውል ከገባበት ጊዜ ጀምሮ ከሁለት ዓመት በፊት ምንም ዓይነት የዋጋ ጭማሪ ማድረግ ሙሉ በሙሉ እንደማይቻል መደንገጉ ይታወሳል። ማህበራዊ ሚዲያዎች እየተዘዋወሩ ያሉት መረጃዎች ይህንን አዋጅ ጠቅሰው መንግስት የኪራይ ዋጋ ጭማሪውን የጊዜ ገደብ አሻሽሎ ዝቅተኛ የኪራይ ዋጋ መነሻ ሊያስቀምጥ እንደሆነ ከፍተኛ ተከታይ ባላቸው የማህበራዊ ሚዲያዎችም ጭምር አሳሳች የሆነ መረጃ እየተዘዋወረ ቆይቷል። በከተማና መሰረተ ልማት ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ የሆኑት አቶ ኢትዮጵያ በዴቻ አዋጁ ራሱ ከወጣ አጭር ጊዜ እንደሆነው ጠቅሰው በመስሪያ ቤታቸው አዋጁን ለማሻሻል የታሰበ ነገር የለም ሲሉ ተናግረዋል። አዋጁ ከወጣ ገና አንድ ዓመት እንደሆነው የጠቀሱት ኃላፊው ከተሞች የአፈጻጸም መመሪያዎችን እስከሚያወጡለት ድረስ የፈጀው ጊዜ ሲታሰብ ደግሞ ስራ ላይ የዋለበት ጊዜ አጭር እንደሆነ ተናግረዋል። በዚህም ምክንያት አሁን ላይ አዋጁ የሚሻሻልበት ምክንያት ስለሌለ ሰዎች የሚናፈሰው መረጃ ሐሰት መሆኑን እንዲገነዘቡ አቶ ኢትዮጵያ አሳስበዋል። መንግስት የቤት ልማት ፍላጎትና አቅርቦትን ማመጣጠንና የህብረተሰቡን የቤት አቅርቦት ጥያቄ መመለስ እንዲቻል በዘርፉ የሚወጡ ህጎች ላይ የጠራ ግንዛቤ እንዲኖር በትኩረት እየሰራ እንደሚገኝ በተለያዩ መድረኮች ላይ ሲገለጽ ቆይተዋል።